ከግንቦት አምስት በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ አስታወቀ። በአማራ ክልል ግጭት ውጫዊ ኃይሎች ተሳትፎ እያደረጉ ናቸው ያለው አብን የኤርትራ ሀገርነት ላይ ጥያቄ ያለኝ አለ። አልሸባብ እየተጠናከረ መምጣቱን ተከትሎ ሶማሊያ አዲስ መከላከያ ሚኒስትር ሾመች። ወደ ቀዳሚው ዜና አልፋለሁ። ከግንቦት አምስት በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ አስታወቀ። ህጋዊ ዕውቅናዬ አለመመለስ በፕሪቶሪያው ስምምነት ላይ አደገኛ መዘዝ ያስከትላል ብሏል። በምርጫ ቦርድ በተቀመጠው ቀነ ገደብ መሰረት ህልውናው ሙሉ በሙሉ ሊሰረዝ ሁለት ሳምንታት የቀሩት ህዝባዊ ወያኔ ሓርነት ትግራይ ህወሓት በድጋሚ ምንም አይነት ምዝገባ እንደማያካሄድ አስታወቀ። ፓርቲው ሚያዚያ 16 ቀን 2017 ዓ ም ባወጣው መግለጫ አደራዳሪዎች የአፍሪካ ህብረት ፓነል እና ዓለም አቀፉ ማህበረሰብ የህወሓት ህጋዊ እውቅና አለመመለስ በስምምነቱ ላይ የሚያስከትለውን አደገኛ መዘዝ ተረድተው የድርሻቸውን እንዲወጡ ሲል ጠይቋል። በፌዴራል መንግስት እየተደረገ ያለው የፕሪቶሪያው ስምምነትን የሚጥስ አካሄድ በተመለከተ ህወሓት ጉዳዩን ወደ አፍሪካ ህብረት ፓነል መውሰዱን ያሳወቀው መግለጫው ፓነሉም የህወሓት ህጋዊ ሰውነት እንዲመለስና እንደ አዲስ መመዝገብ እንደማይገባው በመግለጽ ውጤቱም እስከ ቀጣዩ የፓነሉ ስብሰባ ተጠናቆ እንዲቆይ ሀሳብ ተሰጥቶበታል ብሏል። ነገር ግን ፓነሉ እስካሁን ባለመሰብሰቡ በአጠቃላይ የስምምነቱ አፈጻጸም ሆነ የሚታዩ ጥሰቶችን መገምገም አለመቻሉን አመላክቷል። በአማራ ክልል ግጭት ውጫዊ ኃይሎች ተሳትፎ እያደረጉ ናቸው ያለው አብን የኤርትራ ሀገርነት ላይ ጥያቄ አለኝ አለ። የአብን ስራ አስፈጻሚ ኮሚቴ የህዝባችን መሰረታዊ ጠላቶች ያላቸው ውጭ ኃይሎች በአማራ ክልል ግጭት ተሳትፎ እያደረጉ ይገኛሉ በማለት ድርጊቱ እንደሚያሳስበው አስታውቋል። ፓርቲው ውጫ ኃይል ያለውን አካል ተሳትፎ ከፌዴራል ኃይሎች አሊያም ከታጣቂዎች ጎን ስለመሰለፋቸው ያለው ነገር የሌለ ሲሆን፣ በስም ከመጥቀስም ተቆጥቧል። ፓርቲው ከወያኔ ወይም ህወሓት ጋር ያልተቀደሰ ጋብቻ የፈጸሙ ታጣቂዎች መኖራቸውንና የአማራ ክልል የአዋዜ የጥፋት ድግስ ጨዋታ ሜዳ ለማድረግ ያለመ ጥምረት መፈጠሩንም ይፋ አድርጓል። አብን ሻቢያን በአማራና በኦሮሚያ ክልሎች የሚስተዋለውን የጸጥታ ችግር ለማባባስ ከሚሰሩ ኃይሎች ጋር የአጋርነት ዝንባሌ ያለው በማለት የኢትዮጵያ ታሪካዊ ጠላቶች ተቀጽላ በመሆን በሀገራችን ብሔራዊ ጥቅም ላይ ጉዳት ለመጣል ያለመታከት እየሰራ ይገኛል በማለትም ከሷል። ከዚህ በተጨማሪ ኤርትራ ኢትዮጵያን መዳከም ተከትሎ በወያኔ እርዳታ በተናጠል ስምምነትና በሸፍት ተገንጥላለች በማለት ኤርትራ የሚባለው ሀገር የተመሰረተበት ታሪካዊ ሂደት ቅቡልነት ላይ ጥያቄ አለኝ ያለው አብን የኢትዮጵያ ታሪካዊ ይዞታ ከሆነው የባህር በር የተገፋችበት የሸፍት አካሄድ እንደገና ይፋና ቀዳሚ ሀገራዊ አጀንዳ ሆኖ እንዲያዝና ትግል እንዲደረግበትም ጠይቋል። በአቶ ጌታቸው ረዳ የሚመራው ህወሓት ራሱን ወደ ፓርቲነት ለመቀየር የመጨረሻ ደረጃ ላይ መድረሱን ባወጣው መግለጫ አስታወቀ። የትግራይ ልማት ማህበር 12ኛ ጉባኤውን ሚያዚያ 19 ቀን 2017 ዓ ም ሊያካሄድ አስቦ የነበረ ቢሆንም ስብሰባው ሳይሳካ በተቃውሞ መቋረጡ ተነግሯል። በአቶ ጌታቸው ረዳ የሚመራው ህወሓት በአጠቃላይ በትግራይ ህዝብ በተለይም ወጣቱና ምሁራን የተጀመረውን ሰላማዊ የፖለቲካ ትግል በመተባበርና በመምራት ትግራይን ወደ ላቀ ደረጃ ለማሸጋገር ይህን ትግል የሚመራ ፓርቲ ለመመስረት የመጨረሻ ደረጃ ላይ መድረሱንም መግለጫው አመላክቷል። አልሸባብ የተጠናከረ መምጣቱን ተከትሎ ሶማሊያ አዲስ የመከላከያ ሚኒስትር ሾመች። የሶማሊያ ፌዴራል መንግስት በዚህ ሳምንት መጀመሪያ የካቢኔ ማሻሻያ ያደረገ ሲሆን ጠቅላይ ሚኒስትር ሀምዛ አብዲ ባሪ የውጭ ጉዳይ ሚኒስትሩን አህመድ መዋሊም ፊቂን በመከላከያ ሚኒስትር ነሾመዋል። በአንድ ወር ጊዜ ውስጥ ሁለተኛው የመከላከያ ሚኒስትር ለውጥ ሲሆን የአልሸባብ ታጣቂዎች ጥቃታቸውን እያጠናከሩ በመምጣታቸው የጸጥታ ሁኔታ እያሽቆለቆለ መሆኑን ተከትሎ ነው። ይህ እርምጃ ከሳምንታት በፊት የሶማሊያ የረዥም ዓመታት የመከላከያ ሚኒስትር የነበሩትን አብዱል ቃድር መሐመድ ኑርን ተክተው የነበሩትን ጅብሪል አብዱራሺድን ዳግም በሌላ ሚኒስትር እንዲተኩ ያደርጋል። ባሬም ምክትላቸውን አዲሱ የውጭ ጉዳይ ሚኒስትር አድርጎ ለመሾም እያሰበ መሆኑን ምንጮች ለሶማሊያ ጋርዲያን ተናግረዋል። ሆኖም የውጭ ጉዳይ ሚኒስትር ዴታው የፕሬዝዳንት ሐሰን ሼክ መሐመድ የቅርብ ሰው፣ ከዋሽንግተን ጋር ያለውን የሁለትዮሽ ግንኙነት ለማጠናከር ከዩናይትድ ስቴትስ ዲሞክራቲክ ፓርቲ ጋር ግንኙነት ያላቸውን እጩ እንዲቀርብ እየተማጸኑ ይገኛሉ ተብሏል። ሰሜን ኮሪያ በዩክሬን ጦርነት ለሩሲያ ወታደሮቹ አመላኳን አመነች። ሰሜን ኮሪያ ለመጀመሪያ ጊዜ ለሩሲያ ዩክሬን ለመውጋት ወታደሮቹ አመላኳን አረጋግጣለች። በመንግስት የዜና ወኪል ከሲኤንኤን ላይ በተሰራጨው ዘገባ መሰረት የፒዮንግያንግ ጦር ወታደሮቹ የኩርስክን ድንበር ክልል ሙሉ በሙሉ ነፃ እንዲያወጡ ረድተዋል። ይህም በመሪው ኪም ጆንግ ኡን ትእዛዝ መፈጸሙን ዘግበዋል። የፒዮንግያንግ ይህን ማረጋገጫ የተሰጠው የሩሲያ የግዛት አዛዥ ቫለሪ ግራሲሞቭ የሰሜን ኮሪያ ወታደሮችን ጀግንነት ካደነቁ ከጥቂት ቀናት በኋላ ሲሆን ሞስኮ የሰሜን ኮሪያ ወታደሮች ስታሳውቅ ለመጀመሪያ ጊዜ ነው። ከሰሜን ኮሪያ ከተላኩት 11 ሺህ ወታደሮች መካከል ቢያንስ 1 ሺህ ያህሉ የተገደሉት ቸውን እንደሚያምኑ ቀደም ሲል የምዕራባውያን ባለስልጣናት ለቢቢሲ ተናግረዋል። ሄራሲሞቭ አክለውም ሞስኮ የኩርስክ ግዛትን ሙሉ በሙሉ መልሳ መቆጣጠሯን ተናግረዋል። ይህ ግን በዩክሬን ውድቅ ተደርጓል። ለመግለጫውም ምላሽ የሰጠችው አሜሪካ ሰሜን ኮሪያ ጦርነቱን በማስቀጠሏ ኃላፊነቱን መሸከም አለባት ብላለች። ባለፈው ዓመት ፒዮንግያንግ በሺዎች የሚቆጠሩ ወታደሮቿን ወደ ኩርስክ መላኳን የደቡብ ኮሪያና የምዕራቡ ዓለም ሀገራት መዘገባቸው ይታወሳል። እነስጥልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው።